ዋጋ ምን ታደርጋለህ? እናቷ ታመልከኛለች። ማን ታመልከኛለች? አለ እናቷ ታመልከኛለች። ጊዜ ነው ስንት ጊዜ ነው ከገባህ? ኧረ እድሜ ልክ ነው፣ በቃ ከሐያት ጀምሬ ነው የመጣሁት። ከስንት ትውልድ ጨለመብኝ አለ። እንደዚህ ነው ስትሰግዱ ይጨልምበታል፣ ስትጸልዩ ይጨልምበታል፣ ወደ እግዚአብሔር ስትመጡ ይጨልምበታል። ያለ እዛ በጣም ከባድ ነው የሚሆነው። ጨነቀ፣ ይጨለመብኝ አለ። እዚህ ጀምሮ እስከዚህ ው ይታያቸዋል። እስከዚህ ማጅራት ላይ ይቀመጣል ማለት ነው። ስትጸልዩ በመጽሐፋችሁ ምቱት፣ ይሄን በመጽሐፋችሁ ምቱት፣ ይህን በመጽሐፋችሁ ምቱት። በአረብ ሀገር ሰው ቤት ተቀጥረው ይሰግዳሉ ይጸልያሉ። እናንተ ግን ቤታችሁ ናቸው አትሰግዱ። የቡና ጀበናህን አቅፈህ ጨልጥ ቡናህን፣ ችግር የለም ነገር ሳታስበው አደጋ ላይ ይጥላል። በአረብ ሀገር የተሰደዱ ልጆች ግን በሰው ቤቱ ነው ይሰግዳሉ በሰው ቤቱ ነው ይጸልያሉ። በሰው ቤቱ ነው ያለቅሳሉ። ለሀገራቸው ይጸልያሉ። እግዚአብሔር ሆይ ማረኝ ማለት ነው። ጋር መተት አይነት ጥላ ምንድን ጠቋር ማነኛ? አለ ጠቋር ነኝ አለ። ማነኛ? አለ ጠቋር ነኝ ምንድን? በለው አለ አዳልሞቴ ምን አይ ቆይ ቆይ፣ የመጀመሪያው እሷ ጋር ምን ታደርጋለህ? እናቷ ታመልከኛለች። ማን ታመልከኛለች? አለ እናቷ ታመልከኛለች። እዚህ አሁን እናቱ የማያመልክ አለ አባቱ የማያመልክ አለ ሰንደል የማይለኩስ አለ ቡና እየቆላ አባት የቆል የማይላለ የአጋንንትስም ቤተሰቡ ያልጠራለ ወይ ንገርኛ። እግዚአብሔር ይወቀው አደለ ያ አይለቅም ያ በልጆቻችን እና በእኛ ላይ ይመጣል። አሁን ጤና የሚያሳጣን የሚያውከን የሚያሳምመን ግራ የሚያጋባን ስራ ያሳጣን እሱ ነው። ስንት ጊዜ ነው ስንት ጊዜ ነው ከገባ? ኧረ እድሜ ልክ ነው። በቃ ከሀያት ጀምሮ ነው የመጣሁት። ከስንት ትውልድ ከሰባት ሰባት ደርሳለ። አያችሁም? ከስንት ትውልድ መጣው አለም ከባድ ነው። ለዚህ ነው ወደ ክርስቶስ ኑ የምንለው። ለዚህ ነው ከሰባት ትውልድ የመጣ ጋንት ነው። ከሰባት ትውልድ ነው የመጣው። ከሰባት ትውልድ ነው የመጣው። ትለቃለህ? አትለቅም። ትለቃለሁ። ማን ትባላለ? አዳልሞቴ ምን ምን ይሰዋልህ ነበር? ምን ምን ይሰጥ ነበር? ዶሮ በዶሮ መለካለሁ። ዶሮ መድሃኒት ትባላለሁ። እንደገና ደግሞ በስተጓሮ በኩል ቆሎ ቂጣ ምናምን በግ ይታረድልኛል። በአመት አንዴ ይሄን የማያደረግ የለም። ፈንድሻ አፍክቶ በሜዳ የማይበትን የለም። ይሄ ጥብኛው። ከዛ ላዩ ላይ ኑግ ይደረግበታል። ከዛ ፈንድሻ ይፈካል። እምቧ፣ ይሄ የአረግ እንቧላ፣ እሱ ይደረግና ጦሴን ውሰድ፣ መንገድ ላይ ይጥሉታል። ወስዱ ጦሴን። ምን የምን ጦስ ነው? የሚገርም ነገር እኮ ነው። ይሄ ራሱ አምልኮ ነው። በአዳም አምልኮ ነው። ዶሮ አርደው ይጥሏል። ጥቁር ዶሮ፣ ነጭ ዶሮ፣ ገብስማ ዶሮ፣ ቀይ ዶሮ፣ ኮከበ ድምድም ምናምን ነጠላ የሚሏል። ይህኔ ያላደረገ የለም። አድርገህ ከሆነ ከአሁን ሳግባ፣ ስገድ፣ ጸልይ ከህይወት ይጠፋል። እምትቀጥል ከሆነ እያቆረቆዘ እያቆረቆዘ ራቁት ትቀራለህ። የምትወልዳቸው ራሱ አይባረኩም። አጋንንት ነው የሚያሳድጋቸው። ስንት አመት ከሷ ጋር ተቀመጡ? አብሬን ተወለድኩ አብሬ አብሬን። እኔ በቀደም ትናንትና ሳስተምር ምንድነው ያልኩት? እናቶቻችን በተክሊል ካለማግባታቸው በቁርባን ካለመጋባታቸው መጋባታቸው በሰማንያም ከተጋቡ በኋላ ወደ ቅዱስ ቁርባን ባለመምጣታቸው የተነሳ ልጆች ይወልዳሉ፣ አጋንንት አብሯቸው ይወለዳሉ። ተመልከቱ ትዳር ከያዙ በኋላ ባዳም ልኮውን ይያዙታል። እሳር ይጎዘጉዛሉ። ጀበናውን፣ ስኒውን እዛ ይደለድላሉ። በቃ ማጉራት ነው ምናምን ማለት ነው። ከማጉራት ይልቅ መዘመር አይሻልም? ከማጉራት ይልቅ እግዚአብሔር እረኛዬ ነው የጠብቀኛል እያሉ መዘመር አይሻልም ወይ? አዳል ሞቴ ማነው? ምናምን ያደበይ ነይል ናልኝ አባቴ እናቴ ቆሌ ከማለት እረ ይጨልምብህ። በደምብ ጨለመብኛል። እንደዚህ ነው። ስትሰግዱ ይጨልምበታል፣ ስትጸልዩ ይጨልምበታል፣ ወደ እግዚአብሔር ስትመጡ ይጨልምበታል። ያለዛ በጣም ከባድ ነው የሚሆነው። ጨነቀ፣ ይጨለመብኛል። የጠላት ኃይል አሁንም ይጨልምበት በኢየሱስ ክርስቶስ ስልጣን የጠላት ኃይል በጻድቁ በአንበሳ ጋላዊው ቃል ኪዳን ይጨልምበት፣ አሜን በሉ እንጂ ስርማሽ፣ ቅጠል ጎታች፣ አጋንንት ጠሪ በኢየሱስ ክርስቶስ ስልጣን አይምሮ ልቦናው ይታሰር፣ አሜን ብላችሁ በሉ ይታሰር። ይቻላል፣ የጻድቋ አምላክ ያስረዋል። እቺ ቤተ ክርስቲያን ንጹሐን አገልጋዮች እንጂ ያሏት አጋንንት ጎታቾች አይደለም ያሏት አጋንንት ጎታች ተደባልቆ ከሆነ የኛ ወንድም ቤተሰብ አይደለም። ስላሴ በስልጣኑ ይሰረው። ስለዚህ መጸለይ ይገባናል። ትለቃለህ? አትለቅም? ትለቃለህ ወይ? እለቃለሁ። ማን ትባላለህ? አዳል ሞት። ብቻህን ነህ? አይነጥላለህ? ማን አለ? አይነጥላ አለሁ ነው የሚባለው። አይነጥላለሁ። ስንት ናችሁ? ሁለት ነን። ሌላው ሄዷል ጥርቅ

ወደ እኔ ተመልከቱ ሁላችሁ፣ ወደ እኔ አጋንንት የሚቀመጠው ተሚቀመጣው አዳልቦቴ እዚህ ጀምሮ እስከዚህ፣ አይ ይታያቸዋል፣ እስከዚህ እስከዚህ ማጅራት ላይ ይቀመጣል ማለት ነው። ስትጸልዩ በመጽሐፋችሁ ምቱት፣ ይሄን፣ ይሄን ምቱት፣ ምቱት፣ ይሄን በመጽሐፋችሁ ምቱት፣ ይሄን ቦታ በመጽሐፋችሁ ምቱት፣ ወይም በመቁጠሪያ ምቱት፣ ወይ ጧፍ ጎንጉናችሁ ምቱት፣ ግረፉት። ሌላው እዚህ ጋር ይቀመጣል። ልብ ነው። ልጄ ሆይ ልብህን ስጠኝ ይላል። ምንህን ስጠኝ? ልቧ ውስጥ መጽሐፏን አድርጋ ነበር። ጀግና ናት፣ በጣም በጣም ጀግና ናት፣ ጀግና ናት። መጽሐፍ ቅዱስ ልጄ ሆይ ይላል። ምንን ስጠኝ? ልብህን ስጠኝ። መጽሐፈ ምሳሌ ሀያ ሦስት ላይ አንብቡ። እዚህ ላይ ልብ ላይ ይቀመጣል። ስለዚህም በመጽሐፋችሁ እጃችሁን ወደ ሰማይ ዘርግታችሁ ጌታ ሆይ ልቤን ተረከብ፣ ልቤን ምራው፣ የልቤ ብርሃን ክርስቶስ ሆይ አንተ በልቤ ሰሌዳ ተቀመጥ በሉት። ሌላው መተት ከሆነ እዚህ ጋር ነው የሚቀመጠው። ዞር በል ሰላቢ፣ ከሆነ እዚህ ጋር ነው ብር የምትቆጥሩበት እጃችሁ ይሄ ነው። ብር እየቆጠራችሁ ሰው ካያችሁ ከሰውየው ላይ ያለው መንፈስ ብሩ ላይ ይቀመጣል። ኪሳችሁ ስከቱት ልባችሁ ላይ ይቀመጣል ማለት ነው ሰላቢ ስለዚህ ነጋዴዎች ብር ስትቆጥሩ፣ ደበቅ ብላችሁ ቁጠሩ፣ ዞር ብላችሁ ቁጠሩ። በሰው ፊት ገንዘብ አትቁጠሩ። የገጠር አባቶችን በሬ ሲገዙ ነጠላቸውን ይሸፈኑና ቆጥረው ቆጥረው ቆጥረው ጥቅልል አድርገው ለባረ በሬው ይሰጡትና እዛው ቁጠረው፣ እኔ ቆጥሬዋለሁ ይለዋል። ቀልደኛ፣ እውነቱን ነው። ተደብቆ ነው የቆጠረው ወይም ጓዳ ውስጥ ወይም በጓሮ ዞር ብሎ ነው የሚቆጥረው። የአዲስ አበባ ህዝብ ሞኝ አሁን እጁን እንደ እሳት ያቃጥለዋል። እጄን ይደነዝዘኛል ይላል። እጄን ይቆረጥመኛል ይላል። ብር ስትቆጥር ያየህ ሰላሚ ነዋ። ለጉራ ይመስላቸውና ብሩን ሰብስበው እንደዚህ አድርገው በቃ የሚያቅራሩ ሰዎች አሉ። የሰላሚ መንፈስ ይከማችብሃል። እዚህ አካል ጀምሮ እዚህ አካል ጀምሮ እስከዚህ ጣት ድረስ የሰላሚ መንፈስ ይሰፍራል ማለት ነው በምቆጥርበት እጅ። ከዛ እጃችሁን መደንዘዝ፣ እጃችሁን መሰብሰብ ትከሻችሁ ማቃጠል፣ መዳፋችሁ መለብለብ፣ ዝም ብሎ እጃችሁ መርገብገብ፣ መንቀጥቀጥ ያ ማለት የሰላሚ መንፈስ እጅ ላይ ያለ ማለት ነው። ሌላው የመስተፋቅር መንፈስ መተተኛ፣ በሰላምታ የከተተው መንፈስ ካለ መተተኛውን በእጃችሁ የነካችሁበት እጃችሁ ሊታመም ይችላል። ተመርገብ ተዘጋጅ፣ አፍለ በኢየሱስ ክርስቶስ ስልጣን በኢየሱስ ክርስቶስ ስልጣን ለዘላለም ሲወል ታስረናል፣ ለዘላለም ሲወል ታስረናል፣ በድንግል ማርያም ስም ሲወል ታስረናል። በድንግል ማርያም በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በአባ ሳሙኤል ዘዋልድባ ስም፣ በአባ ሳሙኤል ዘዋልድባ ስም፣ ለዘላለም ለዘላለም ላልመለስ ሲወል ታስረናል፣ ሲወል ታስረናል። ሰባት ጨናልከን ትልብል ይገስ እስኪ ቤተ ክርስቲያንን አመስግኗት። የቤተ ክርስቲያንን ጠላቶች እግዚአብሔር ያስታግስልን። ታይማይ አሁን ጻድቁ አባታችን ነው ያዳነችሽ፣ መቤታችን ነው ያዳነችሽ። እልል ብለሽ አመስግኝ። እግዚአብሔር የተመሰገነ ይሁን። እለቃለሁ። እለቃለሁ መሮኛል። በምንድን ነው የመረረ? ልጅቷ ቤተሰቦቿ ላይ ነበር ተስፋዬ። እነሱም ትቀይረዋል እየተረመችተቀረዋል ምንም አይሉ። እኛ ይዘናቸው ነው። ቤተሰቦች ሳይቆርቡ ይሞታሉ ብለህ መከራ የምታየው አይደለች። ትሄዳለህ ትሄዳለህ

አምላከ ብርሃን ይድረስልን እግዚአብሔር ይድረስልን መዳን ያለምን ነው የምላቸው ወሰን ጋላ ስሙ ራሱ ምን እንደሚመስል ወሰን ምንድን ነው ወሰን ጋላ ከቤተሰብን እኔ የመጣሁት ከስንት ትውልድ መጣ ኧረ እኔ አላቅም ከአስራ ሁለት ይሆናል ዋላ ከስንት ትውልድ ከአስራ ሁለት ይሆናል ከነሱ ሁሉ ይች ብቻ ናት ያቀጠለች ታበልከን ይለቀኛል እኔ እኮ ዛር ቤት አለድም ጠንቋ ቤት አለድም አባቴ ነበር ሲያመልክ ነበር ኧረ እኔ ሂጄ አላውቅም እኔም አይነ አይደርስብኝ ሰይጣን የለብኝም የለብህም እውነትህን ነው እውነትህን ነው የለብህም እንደ ቃልህ ይሁንልህ እኔ ማምንላለ እንደ ቃልህ ይሁንልህ እህ አጋንንታሞች እነሱ ነው አጋንንት ያለባቸው እኔ የለብኝም የለብኝም ኧረ እባክህ ሞኝን ፈልግ ሞኝን ፈልግ እዚያ ሂድና አንተ አለብህ ካልጸለይ ደምግባትህን ሀብት ንብረትን አጥፍቶ አጥንትን አስቀርቶ ይገላል። እውነት ነው። ምለ በጊዜ ና ከአስራ ሁለት ትውልድ የመጣ ወሰንጋላ፣ ከስንት ትውልድ ተናገር። ከስንት ትውልድ? ከአስራ ሁለት ሌላስ? አዳልሞቴስ? አዳልሞቴ ከስምንት፣ አዳልሞቴ ከስምንት ትውልድ መጣ። ወሰንጋላ ከአስራ ሁለት ትውልድ መጣ። እንኳን ደና መጣህ በሉት። የሚገርም ነገር እኮ ነው እናንተ፣ ደፋር እኮ ነው። በዚህ ቤተ ክርስቲያን ውስጥ የኖረ ነው። ቤተ ክርስቲያን ውስጥ ማለት ታውቃላችሁ፣ በቅኔ መሀሌቱ ይገኛል። ይሄ በቃ የብር ቀለበት አድርገው የግርማ ሞገስ ያስደገሙት ሰዎች ጋር ይኖራል። በንቅሳት፣ እዚህ ላይ ንቅሳት የተነቀሱ እዚህ ግንባራቸው ላይ ንቅሳት ጉንጫቸው፣ ወንድ ልጁ ነው ማለት ይሄን ይሄን ይሄን ተነቅሷል። ምንድነው? ስትለው ጋሽ አዳል ሞቴ አለ። እዚጋ ግርማ ሞገስ ሰይጣን የሚወዱ ከሰይጣን ጋር ዝምድና የሚፈጥሩ ሰዎች አሉ። ልቦና አይስታችሁ። ትዝጋች ትዝጋች ትዝጋ። እኔ የአየራ ጋንንት በሰው ሀገር ነው ያጋለጠችኝ። እዛ ከዚህ ስትመጣ ተስፋ ተቆርጣለች ብዬ ነበረ እስካሁን የቆየው በቀኛው መሮኛል። እዚህ አይደለም የተጋለጥኩት አረብ ሀገር ነው። ትሰግዳለች፣ ትጸልያለች። እዚህ ይሻላል። አረብ ሀገር ነበረች። ገበገበችኝ፣ እዛም ገበገበችኝ። እዚህ ስመጣ ተስፋ ትቆርጣለች ብዬ ነው። አረብ ሀገር ነበረች። እኔ አየራ ጋርን ታረብ ሀገር ነው የተጋለጥኩት። አረብ ሀገር ሆና ትሰግዳለች፣ ትጸልያለች። አብዛኛውን ይህንን ቤተ ክርስቲያን ያሰሩት የአረብ ሀገር የስደት ሰዎች ናቸው። ውጭ ሀገር የሚኖሩ ሰዎች ናቸው። በስደት ያሉ ልጆች ናቸው። አብዛኛውን ጊዜ ለዚህ ቤተ ክርስቲያን ገንዘብ የሚልኩት ገንዘብ የሚልኩት ማለት እና ምንድ ነው። በዛ በአረብ ሀገር ሰው ቤት ተቀጥረው ይሰግዳሉ፣ ይጸልያሉ። እናንተ ግን ቤታችሁ ናቸው አትሰግዱ። የቡና ጀበናን አቅፈህ ጨልጥ ቡናን፣ ችግር የለም ነገር ሳታስበው አደጋ ላይ ይጥላል። በአረብ ሀገር የተሰደዱ ልጆች ግን በሰው ቤቱ ነው ይሰግዳሉ። በሰው ቤቱ ነው ይጸልያሉ። በሰው ቤቱ ነው ያለቅሳሉ። ለሀገራቸው ይጸልያሉ፣ ለመንግስታቸው ይጸልያሉ፣ ለቤተ ክርስቲያን ይጸልያሉ፣ ለቤተሰቦቻቸው ይጸልያሉ፣ ለቤተ ክርስቲያን ይጸልያሉ። እዚህ ያለነው ግን ለቤተ ክርስቲያንም አንጸልይም፣ ለቤተ ክርስቲያንም ጠላቶች ነን። ለካህናትም አንጸልይም፣ ለካህናትም ጠላቶች ነን። ለወላጆቻችንም አንጸልይም፣ ለወላጆቻችንም ጠላቶች ነን። እንኳን ለወላጆቻችን ለራሳችን ራሱ ጠላቶች ነን። ለራሳችን እንዴ ራስን አድንሳ ግባ ሲባል ሽማይል ትውልድ፣ በኢየሱስ ክርስቶስ ስልጣን በሉ ሁላችሁ ለዘላለም ሲኦል ታስረናል በል በኢየሱስ ክርስቶስ ስልጣን ሲወል ታስረናል በል። በድንግል ማርያም ስም ሲወል ታስረናል። በቅዱስ ሚካኤል ስም ሲወል ታስረናል። በአባ ሳሙኤል ስም ሲወል ታስረናል በል። ሰባት የጭን ተል በል። እግዚአብሔር ይመስገን እግዚአብሔር ሆይ ማረ ማለት ነው።